በአማራ ክልል አራት ክላስተር ነው የከፋፈል ነው። በአራቱም ፈጣሪ ይመስገን በተሳካ ሁኔታ የአጀንዳ መነሻ ሀሳቦች ማሰባሰብ ስራ፣ እንደዚሁም ደግሞ በክልል ደረጃ ለምናደርገው ሀገራዊ ምክክር የሚሳተፉ ተሳታፊዎችን መረጣ በተሳካ ሁኔታ ተከናውነዋል። እና በአጭሩ በአሁኑ ሰዓት ደግሞ በአማራ ክልል በባህር ዳር ከተማ እንደ አምላክ ፈቃድ ፈጣን ብለን ጊዜውን እናሳውቃለን። ወደፊት ሌሎቹ ጋር ያደረግነውን እዚህም ደግሞ በክልል ደረጃ እንደዚህ አጀንዳዎችን ለማሰባሰብ እና በኢትዮጵያ ሀገራዊ ምክክር በመጨረሻው ኮንፈረንስ ወይም ጉባኤ ላይ የሚሳተፉ አማራን ወክሎ የሚሳተፉ ተወካዮችን እናስመርጣለን። በአሁኑ ሰዓት የምንገኘው በዚያ ደረጃ ላይ ነው። ሀገራዊ ምክክር ሶስት አንኳር ዓላማዎች አሉት። የመጀመሪያውና ትልቁ በኢትዮጵያ ውስጥ ሀገራዊ መግባባት እንዲኖር ማድረግ ነው። ሁለተኛው በመንግስትና በሕዝብ መካከል እምነት እንዲፈጠር ማድረግ ነው። ሶስተኛውና በጣም ትልቁ ነገር ኢትዮጵያ ውስጥ ምክክር ባህል እንዲሆን ማድረግ ነው። ስለዚህ ለእነዚህ ግቦች እነዚህን በተሳካ ሁኔታ በአማራም ክልል ለማድረግ ምን እናድርግ የሚለውን ከክልሉ አመራር ጋር ሶስት ኮሚሽነሮች መጥተን ተነጋግረናል። እጅግ ውጤታማ ነበር። ከህዝብ የሚነሱ አንዳንድ ጥያቄዎችንም ጭምር ከማንነቶች ጋር የተያያዙትን፣ ከሴኪሪቲ ወይም ከደህንነት የተያያዙ እሽዎችንም እንደዚህ በጣም እጅግ በሚያረካ ሁኔታ አዎንታዊ የሆኑ መልሶችን ያገኘ ነው። አራት ነጥብ አምስት ሚሊዮን ተማሪዎቻችን፣ ወጣቶቻችን፣ ልጆቻችን ከትምህርት ገበታ አሁ ውጭ ሆነው ምን ዓይነት አማራ ክልል ምን ኢትዮጵያ ነው የምንገነባው? ይህ በሁላችን አእምሮ ውስጥ መኖር አለበት። ስለዚህ ከዚህ ከምክክሩ አልተሳተፍኩም እንደ 1983 ሕገ መንግስት ዛሬም አማራው ተገልሏል የሚባል ነገር እንዳይኖር እያንዳንዱ እድሜ የሚፈቅደው ሁሉ በዚህ ጉዳይ ላይ በሚችለው ሁሉ እንድሳተፍ የከበረ ጥሪ እናደርጋለን።